የኡለማ ስጋ መርዝ ነው ሲባል የትኞቹን ኡለሞች ነው? በደንብ ይብራራ። ውስጥ አለ ብስም እላህ ወልሀምዱልላ ወልሰላት ወልሰላም አለ ረሱልላ። በመሰረቱ አይደለም ኡለማ ተራም ሙስሊም ሙእሚን የወር ተያለ አገባም ማማት ስጋው መብላት ነውና ወንጀል ነው። አይ ውህብ አህዱ እኮ የአእኩል ለሐም አልከኝ መይታ ይላል። ያ ወላሂ ብታይ በዐዱ እኮ በዐዛ ከፊሎቻችን ከፊሎቻችን ሊያማ አይገባም። ምክንያቱም ያን አንዳች የወንድሙን ስጋ ሞቶ መብላት ይወዳሉ ይላል። ልክ የሰውን ሲጋ መብላት እንደምንጠላ ኔቱም ልክ ጋው መብላት አይቻልም ይላል። አሁን ዑለማዎች ለማء ሱና ማሚላ ማحቅ ትክክለኛ የሆኑ አሊሞችን ጋ መብላት አይቻልም። መብላት ለ ማማት ነው ይ አይቻልም ከማ ቃ ብኑ አሳክል ወغይሩሁ ን ልዑለማء ብለዋሉ። ነገር ግን ማለት ነው ሰዎች ሚረዱት አህል ቢድአ ያለባቸው ሰዎች ዑለማዎች ሶስት አይነት ናቸው። አንደኛ ከጣ ያልተበየነባቸው የመንሀጅ ችግር የሌለባቸው ከጣ የሌለባቸው የመንሀጅ ችግር የለባቸው። እነዚህ ሳይሳሳቱም ተሳስዋሉ ብለን ማለት ማለት ሲሰታቸው እስካያላወቅ ነው ማለት ነው፣ ፍጹም ናቸው ማለት አይደለም። እና የመንሀጅ ችግር የለባቸው እነሱ መጣን መወረፍ እነሱን ደሞ መከጣ እንደዚህ ከሆነ ምንድነው ይሄ ወንጀል ነው፣ ዙልም ነው። አሁን አሁን በተጠየቀው ጥያቄ መሰረት ይገባል። ሁለተኛው ደግሞ ምንድን ነው፣ ዑለማዎች የመነሽ ችግር አለባቸው። ዓሊም ቢሆኑም ማለት ነው። የመነሽ ችግር አለባቸው ሆኖ ሁጃ ደርሷቸው እንዲህ ብለው ይሄን ብድአቸውን የሚያራምዱና ሰውን የሚጣሩ ከሆነ ሐሜት ሊሆኑ ወይም ስጋ መብላት ሊሆን ቀርቶ ይሄን ዝም ማለት ሐራም ወንጀል ይሆናል በእነሱ ላይ ረድ ማድረግ ከእነሱ ማስጠንቀቅ ዋጅብ ይሆናል ማለት ነው። ለዚህ ነው ዑለማዎች አይመሰጀር ወተዕዲል

እግዚአብሔር ታማኝ አይደለም፣ ደካማ ነው፣ የህዝብ ብቃት የለውም፣ ሀዲስ መውዱቅ ቅጥፈት ሀዲስ ይናገራል፣ ሀዲሱ ደቂፍ ነው፣ ውሸተኛ ነው፣ ታማኝ አይደለም፣ አረመኔ ነው ብለው ይናገሩ ነበር። በመሰረቱ ነገር ግን ዋጅብ የሆነ ለአሁን መተናገረውን ብላ ደግሞ በዚህ መሰረት ብዙ ነገር ሊሰራ ነው። ለዚህ ሲባል እንትን ይላሉ፣ የመነጂም ችግር አለባቸው እንደዚህ ሁጃ ደርሷት እንዲያሉ አካሎች። አዎ እነሱን ማስጠንቀቅ ዋጅብ ነው። አይደለም ሀሜት ሊሆን ዋጅብ ነው። ምናልባት ሌላ ጊዜ በሰፍ ሊያብራራው ይችላል፣ ይሄን ነገር ማለት ነው። ምክንያቱም ብዙ ሰዎች በአሁኑ ጊዜ የኡለማዎች ስጋ መብላት ብሎ ይላል። የኡለማዎች ስጋ ዝም ብሎ ከመሬት ተነስቶ የሚበላ ወይ ጃሂል ነው ወይ ሙብተዲ ነው ቢድአን ሊቃወሙ አካል ሱናን ይቃወሙ አካል በትክክል ማለት ነው ከሆነ ኡለማዎች ስጋ አይበሉ። ሌላ ኡለማዎች ደግሞ በብድዓ ላይ ወድቀዋል፣ ሁጄ አልደረሳቸውም፣ ወይም ደግሞ አልተበየነላቸው፣ አልተነገራቸው፣ ወይም ደግሞ ተሳስተዋል። እነዚህ ስማቸው አይነካም፣ ብድዓቸውና ኸጠዓቸው ይነገራል፣ ያስጠነቅቃሉ

ወለው ላ ሪጃሎ አንዳንድ አማን የሆኑ ሰዎች አላህ የሚያቆማቸው እንዲህ አይነትን ቢድዓ የሚመልሱ ባይኖር ኖሮ ለሁድመት መዐቅሉ ዲንላ ያላ የዲን ምሽግ በተናጀ ነበር። ሚንኩን እጃበያ አቅጣጫው የሽርክ ሰዎች ሽርካቸው፣ የቢድዓ ሰዎች ቢድዓቸው፣ የመንሀጅ ማለት ነው ችግር አለባቸው የፍክራ ሰዎች ፊክራቸው፣ መርዛቸው የሚረጡ ከሆነ ረድ የሚያደርግና የሚቃወማቸው ይሄ ልክ አይደለም ሚል ከሌለ ሕዝቡ ይጠፋ ነበር በማለት ይናገራል። ቂል ለሊ አሕመድ ብን ሀንበል አረጁል ይሰል ወይ እሱም ወይ አሰኪፍ አዩ መአፍደል የፈሉ ሃዛ አም የተከለሙ ፊ ረጁል ያን ሰውዬው ይሰግዳል ፆመ ኢስካፋ ደርጋት ይሄ ይሻላል ወይስ ሰዎች ኤጌሌ ሙብተድእ ነው ኤጌሌ ደኢፍ ነው ኤጌሌ ካዝብ ነው ኤጌሌ ይሄ ችግር አለበት ብየው በመስፈርቱ ማለት ነው መናገሩ ይሻላል ሲሉ አቸው ጊዜ